አድርጉ አይሻለው ደግሞ አምናለው አንድ ቀን እንደዋዛ አልቀርም እንዲተራር ቀን በሚል ዘፈን አድረግ። እኔ ለቀቀሻው እንደዚህ ብዬ ኮ በጉሪጥ አይነ ያየኋችሁ ኮ ኮሜንት ሰጠው መጥቶ እዚህ ደግሞ አይስክሬም ይሰጠኛል ለኔ ልብሽ ተቃጥሏል ልብሽ ተቃጥሏል ብሎ ላሽበት ብሎ ነው ማረጋገር። በቃ አሁን አመንሽ፣ በቃ አይሻለው ደግሞ አይቀርም አንድ ቀር ስላለልሽ፣ በቃ ኖ ኖ። እኔ ውይ አይቼ እራሱ ምንም ልቤ ነቅነቅ አላለም፣ ግን ዛሬ ላይቭ ላይ ከፍቶት ልጆች አላስቀምጣሉኝ፣ ሼር እያረጉብኝ፣ የእውነት አዘንኩኝ። እኔ በእኔ ንዴት ደግሞ እንትን እንዳይል ብዬ አሳዘነኝ። ምን እንዳይል ማ ባረፍ እንዲከፋው አልፈለኩም። ለምን አንድ ቀንም ቢሆን አብረን በልተን ጠጥተናል። አንድ ገበታ ላይ እሱ እየመጣ አንቺ እዚህ ጋር እንቅ እንቅ እንቅ አረገኛ አንድ ገበታ ላይ ይበላ ነው የምር ገበታ ላይ ብቻ ሳይሆን ሌላም ያው ስጋ ግንኙነትም ዩሉክሲስ አትጠራጠሪ። እኔ በጣም ነው ራሴ የምጠብቀው ጎበሴት ነው ስጋ ግንኙነትም አረጋቸዋል። አረበ ዮሐንስ አንቺ ይኸው ማተቤን ይዤ የምላለ ስሜን አጣጥፊ እንዴ። ትስቃለች ከጎንችና አንቺ ትስቃለች እ ዋቲም ከኔ ጋር ዜድ ትመቸኛለች። እሷማ ትመቻለች፣ ግን ከፍሮ ፋይል አንቺን አውርዶ እኔ ነፍሮ ፋይል ሲያደርግ ቀኑ እንደውም አራት ቀን እኮ ነው ያደረገኝ። ሶስት ቀን የተባለ አራት ቀን እኮ ነው ያደረገኝ። ግን ምን ተሰማሽ አንቺ እሱን ስታይ? ደስ ነው ያለኝ። እግዚአብሔር ማርያምን፣ አንቺ እኔ የምወደው ነው የሚመስልሽ? እኔ ሀቢብ እንዴት ይደዋለሁ። ጋይስ፣ አንድ ሀፍታ እስኪ ደስ ይበለኝ። ሶስት ሚሊዮን አስገቡት። ታፕ ታፕ እዩ በሌላ አካውንት ሰራልሻለሁ አሁንም ስሩ። ቀረብ ብዬ በቃ አሁንማ ቅዳሜ ዕቃ ቅዳሜ ነው እሮብ ሰራልሻለሁ። በቃ አሁንማ ሚሊዮን ቅዳሜ ነው እሮብ እሮብ ሰራልሻለሁ። ተ እንኳን ደስ አለሽ ጓደኛዬ። ለምን ብር ይሰጣል እኮ ያችኛ ታብታ ብር ይሰጣል ስትለኝ ስትጮት ብኝ አውቃ ነው እንደ ለካ እና አባቴ ሙት ሶስት ሶስት ብር ይሰጣል እያለች፣ በአንድ ታብታ ለዛ አንድ ታብታ ስልንጥሌ ሲወርድ የሚውለው ይሰጣል አይሰጥም። ጋይስ እንደዛ ከሆነ ብር ካላስወጣችሁ ታብትቡት፣ ዝም ብላችሁ ታብትቡት። ታብ ታብ ኮፒ ሊንክ ይሰጣል፣ ይሰጣል። ኖ አይኮናን ኖ ይሰጣል። አንበሳ ነው። አውርድልሽ የጌምሽ ቀን ብያለሁ። ላ ላ ችግር የለውም፣ አላውርድልሽ ትንሷንም ችግር የለውም። ኧረ ነውር ነው። እኔ አፍራለሁ። አንቺ ምንም ባትይ፣ እኔ ሼም ይዘኛል። መጠሽ እዚህ ታብታብ አርጉ ካልሽ ይበቃል። ታብታብ ማ እውልበታለሁ ታብታብ አስደርግልሻለሁ። ኮፒ ሊንክ ቁጭ ብዬ ሞደሬተር እየሰጠሽኝ፣ ኮፒ ሊንክ ሞደሬተር ሳትስጭኝ አልችልበትም። ያለውን ነገሩን ነክቼ ይዘጋብሻለሁ። አረ፣ መዝጋት ብቻለሁ። ሞደሬተር እዛ ቀን ሞደሬተር ሁሉ ይነሳል። የተወሰነ ሰው ብቻ ነው የሚደረገው። ቀይሬ ጋይስ፣ ታብታብ ኮፒ ሊንክ አርጉልኝ። ስቲማሮቼ ኮፒ ሊንክ አርጉልኝ፣ ለእኔም ታብታብ በተብተብ እኮ ነው 2 ኮይን የገባሽው። ረጁ ነይ ግቢ፣ ማሬ ነይ ቮይስ አድርጌልሽ ነበር። ረጁ እራሱ ሃያ ታብታብ ሶስት ኮይን ይሰጣል ያለው። አረ ዝም በይ ሶስት ክለብ በደንብ አድርጉልኝ ነው። ሶስት ኮ ማለት ሶስት ፍራውል ነው። ሶስት ፍራውልንማ ቲክቶክ ይበላታል። ቤት ጓደ ትመጣለች። ይሄ ፊሊታር ተመቸኝ አቦ። እኔ ሁለተኛ ይሄንን ፊሊታር ነው የማደርገው። ግንድ እኮ ነው የመሰልሺው። ምን ግንድ አማረብኝ እንጂ ማርያም፣ ግንድ ነው የመሰልሺው። ዝም ብለሽ እነዚያ አፍሪካኖቹን ዶዚ የሚያክሉ ጎንፎ የሚበሉ እነሱ ነው የመሰልሺው። አዎ አቀላል ነገር እኔ ራሱ አፍሬያለሁ። ኧረ እኔ ስፖርት ጀምራለሁ፣ ስፖርት ግድ ነው። እነዚህ አፍሪካኖች ስፈራቸው፣ እዚህ ሳገኛቸው ፈራቸዋለሁ። በሩቅ ነው የምሄደው እንዳይመቱኝ ፈራቸዋለሁ። እኔ ለምን ተዳፈርሽኝ ታዲያ? ሩቅ ነው ያለሽው ብያችማ ሀቢብ ና የሱ ዛሬ ላይቭ ላይ ዘፈን ከፍቶ እየተከዘ መጠኝ እኮ ነበር። አልቀበል ዲስ ላይክ ከዛ ገስ አርገው ሶስት ሚሊየን ገባው። ሰህ እንኳን አረገልሽ። ጋይስ የኔም ታብታብ ኮፒሊንክ አድርጉልኝ። ታብታ ታብታ አቃጣለ ግን፣ ባቢ አባቴ ሙት በይ፣ ቅበሬው ምንምን አትበኝ። አይ ላለው ስማ ቅበሬ ላለው ሌላ ነገርም ዘቀዝቀሽም ፎቶውን አርግ እልሻለሁ። እኔ ስታረቁ እኔ ስትታረቁ እኔ እዚህ ቲክታክ ላይ ሲፋቀሩ ደስ የሚለኝ አሌክስ እና ዴዚ ብቻ ነው። አረ ዝም በይ። አዎ ሌላ ሰው ሲፋቀር ደሜ ነው የሚፈላው። ስማም እንኳን እነሱን አለ እያያሻቸው በእናትሽ፣ እነሱ ቢያንስ የመጀመሪያቸው ነው። ከጃኒ ጋር ቀረብ ቀረብ እያለ አልነበረም? ጃኒ ደግሞ ለዴዚ እንደዚህ ነው ያደርገቻት። እኔ ደግሞ በሁለት መቶ ምናምን ሽኮይን የዴዚ ፎቶ አስደረግኳት ለጃኒ። ረስምበይ ወላሂ ደጋረግሻ ጃኒ እኮ አንድ ጊዜ በርበሬ በጥምጠሽ ጠጪ ብለ ይንቀጣል። ቅማጥ በጥቅማጥ ሸንተ ቤት አቀፌ ያደርጉት ስራ ግማ። ከዛ በኋላ ብሞት ሳቤት እንደ እግር ከጣለኝ እንጂ አልገባ። አንቺ እንዴት እንደምፈራት በርበሬ አጣጣኝ መስሎኝ ስፈራት፣ አንዴ ብቻ ሻወር ገባሁ፣ ሻወር ገባሁ አንዴ ብቻ። እሱም ፈልጌ ነው እንጂ ሊሰጡኝ ነበር። ግን ፈልጌ ነው፣ መታጠብ ስለፈለግኩ ነው። ወይኔ ወይኔ፣ እሷ ኩኔ ሳምባ ጮጓራያ አስያዘችኝ። በርበሬ እንጂ ደግሞ እያየው እያየው እያለች ብጥብጥ አድርጌ ጨው አድርጌ ጠጣሁ። ከዛ ጊዜ ጀምሮ ጃኔ የደረሰችበት ጌም ለአራት ከሆነ እዳፈራለሁ እንጂ ብሞት ኮቴ የእሷ ቤት አይደርስም። እንኳን ይምረኝ ነበር። የዛሬን አያድርገውና ገብርኤልን ይምረኛል። አሸንፎ ንጋይ ይምረኛል። አንዳንዴ ላሽ ይለኛል። ምን ሆና ራጅ የምትልክልኝ አልቀበላትም። ተቀበያት በገብርኤል አልቀበላትም። ለምን ተነሳሽባ? ማሪ ምን አረገችሽ? ረጁ የእኔ ፍቅር ምን ሆና ነው? ዲሊቨሪ ተመልሷል እንዴ ሌሽ አልተቀበልሽኛ? ተቀበልኩሽ እኮ የምን መቃብር ነው ምትልኪ? ማያ የምን መቃብር ነው አንቺዬ? ወይ ምን ሟርት ነው ምትልኪ ብ የምን የሬሳ ሳጥን ነው ምልኪ? ብ ማያ፣ ኧረ በስመ አብ ተው፣ ተው። ኧረ እዛው ማያ አስወጣሻለሁ። ወራፊ ነገር አፈልግኝ።

እኔ በጣም ነው የምወደውና አንድ ቀን አዘዝኩ። በጣም አባላቸው ምናምን ለማየት ብዬ ከዚዝ አስር አምስት ዶላር ነው ሀያ ዶላር ነው አላውቅም። ከዛ አዝዤ ፀጉር ቤት እዚህ ነው ላይ እንደዚህ ነው ትበላለች ነው አፍሪካኖች ማሪ ድሮ የምኖርባ ቤት ጠባብ ፓርቴሽን ነበረች። ናይጄሪያዊ ነ ሴት ነች። ይ ይሄን ነው የምታክለው። ጉልበቷ ጉልበት እንዳይመስልሽ፣ ብ የሆነ ዕቃ ካነሳች ብድግ ነው የምታደርገው። አንድ ቀን እንብላ ስትለኝ በላሁኝ፣ ጣፈጠ። አፍሬያት፣ ያን ቀን እንዲ እያልኩ ነው እንዲ የከተትኩት፣ እየሸተተኝ እንዲ እያልኩኝ እንዲ በላሁ። ከዛ ስጋው ደግሞ የደረቀ ነው፣ የሆነ እንትን አለው። ከዛም በኋላ ዜድ ውሽጥ ኮል የቀልኸ እየ ፉፉ ኖ ዱዊንግ ቱዴ ላት ለምን ፉፉ ሳንሰሪ ከቤቱ አልወጣ ብያአስ ልያለሁ። በቃ ሱሴ ሆኖ ከቤቱ አልወጣ ብዬ ስበላ ነበር አብሬያት። ጓደኛዬ ወጣች፣ ከዚህ ቢልዲንግ ለቀቀች። እባክሽ ቤት ኪራይ። ከዛ አንቺ እንደዚህ ታደርገው ይጣፍጣል፣ ይጣፍጣል ደግሞ ያቃጥላል። አብሶ አንዳንድ መስራት የሚችሉት ከሆኑ ጎዝ። በቃ አንደኛው ሬስቶራንት አለ ትልቅ ከተባለ ከተከፈተ መቤቴን እየሄድኩ ብላ ነበር። ይሄ ግን ስጋው ራሱ አድርቆ ነው የሚያደርጉት። አትመንጭቅ ይሁ ማሂዬ፣ እኔ ፍቅር፣ ቴንኪው ሰውማች። ማርያም አመሰግናለሁ። ጌም ላይ ቢሆን አገኝሽ ነበር። ቴንኪው ማሂዬ፣ እኔ ፍቅር። ማሂ፣ ነገ መጣለው እሺ? እኔ ቆንጆ፣ ዛሬ ብዬ ነበር አልተሳካ። ዜድ ራሱ አምሮብሻል ዛሬ ወላሂ። እ ዜድማ ዛሬ ጨጓራ ትንቃጠል ነው አሉ ያዋለችው ወፏ ነግራኝ

እኔ አማርኛ ስላልችልም ያ ዘዴ አንቺ አንቺ አልችልም። አንተ እና አንቺ አትለይም ነው አንቺ ነው አንቺ አንቺ

አትጣሉ ነው የምትላት። ማሬ ምንም አላለቻትም። መደም ብትቻለሽ አንቺ ዜድ በገብሬ እኔ አማሽ አለ ማለት ማይ ፕሮብሌም ነሽ። ግን እኔ አላማት ከጀርባሽም አላማሽም እኔ ራሴ እና ሦስት ለዜሮ ነው ያ ተከብቤ ያለሁት

እኔ ማውራት አልችልም፣ እየሰማሁሽ ነው ማሬ፣ እየሰማሁሽ ነው። እሺ ታይለኪ ታይለኪ። እሺ ማውራት እንደሐለይ ትቀሊ ውራይ፣ ታይለኪ ንገርኒ ያልሹ። ማሬ፣ እንደዛ ከሚሆን አንድ ላይ ነው። እናንተ ደግሞ እንዳለቀልኝ እሺ፣ እንጫወት ደስ እንዳላችሁ